ሰላም፣ ሰላም እንዴት ናችሁ? ወደ ዩቱብ ቻናል ተከታታዮች፣ ዛሬ ደግሞ በአንድ ነገር ተመልሻለሁ። ቻናሌን ሰብስክራይብ ላይክ በማድረግ እንድትቀላቀሉን በአክብሮት ጠይቃለሁ። አብራችሁን ቆዩ። ስለ ንስር ሞራ ስነግርህ ከሚገርም መሳጅ ታሪክ ጋር ነው። እውነት እውነት እልሃለሁ። የንስር ሞራ ታሪክ በሁላችን የሚወት ውስጥ አለና ከራስህ ጋር እያዛመድክ ካደመጥገኝ መጨረሻህን ድልድል ታሸተዋለህ እና በፍቅር ተከተለኝ። ንስራ ሞራ እስከ ሰባ ዓመት የሚኖር የዕድሜ ባለጸጋ ነው። ግና ሰባ ዓመት ሙሉ በደስታ ከመኖሩ በፊት በዕድሜው አጋማሽ ማለትም ከሰላሳ አምስት እስከ አርባ ዓመት ባለው ዕድሜው ላይ ከባድ ነገር ይገጥመዋል። የመጀመሪያው ምግቡን ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። ሁለተኛው አጥንትን ሳይቀር መስበር አቅም ያለው አፉ ወይም መንቁሩ ስለሚታጠፍና ስለሚጣመም ምግቡን እንደ ወትረው መመገብ ይሳነዋል። ሶስተኛው ክንፉን በአካሉ ላይ ያሉ ላባዎች ስለሚከብዱት ያ ሰማያ ሰማያትን እየሰነጠቀ ይበር የነበረው ኃይሉ ይከደዋል። እነዚህ ሶስት ከባድ ነገሮች ንስር አሞራ በዕድሜው አጋማሽ የሚያጋጥሙት ከባድ ችግሮች ናቸው። አሁን ለንስሩ ሞራ ያለው ምርጫ ሁለት ብቻ ነው። አንደኛ ካረጃ አካሉ ጋር ዝም ብሎ በመቀመጥ ሞቱን መጠበቅ። ሁለተኛ፣ ላይክ፣ ሰብስክራይብ ያደረጋችሁ እንድታደምጡት በአክብሮት እጠይቃለሁ። አምስት ወር የሚፈጅ ስቃይ እና መከራ ያለበት መስዋዕትነትን ከፍሎ ቀሪውን ሰላሳ አምስት ዓመት በደስታ ማሳለፍ። የመጀመሪያውን ከመረጠ በእድሜው አጋማሽ ይሞታል እና ታሪኩ እዚያ ጋር ያበቃል። ሁለተኛው ምርጫ ከመረጠ ግን እነዚህን አምስት መስዋዕቶች ማለፍ ይኖርበታል። አንደኛ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይቀልሳል። ሁለተኛ ጎጆ ከቀለሰ በኋላ የመጀመሪያ ስራው የአፉን መንቁር ከአለት ጋር በማጋጨት ነቅሎ ይጥላል። ሶስተኛ ይህንን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪ ያድግ ድረስ ታግሶ በጎጆ ምንም አይነት ምግብ ሳይመገብ መቆየት ግዴታው ይሆናል። አራተኛ አዲስ መንቁር ከበቀለለት በኋላ በአዲሱ መንቁሩ የገዛ እግሩን አሮጌ ጥፍር ነቃቅሎ ይጥለዋል። አምስተኛ አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁትን እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎቹን ነቃቅሎ ይጥላል። በምትኩ አዲስ ላባ ያበቅላል። ይህንን አምስት ወር በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶና ወጣት ሆኖ ወደ ንስሮች መንደር ብቅ ይላል። ወዳጄ ሆይ ችግር ገጠሜም ብለህ ተስፋ አትቁረጥ። ችግሬ ችግሬ እያልክ ራስህን አታድክም። ፊትህንም ችግር ፊት አታስመስለው። ጥቅም ላይ እያፈጠጠ የሚከተል ሰው በበዛበት ዓለም ላይ የውድቀትህን መጥሪያ ካርድ አታሰራበት። መራብ መጠማትህን ፖስት ለማድረግ አትቸኩል። መገፋትህን እንደ ትልቅ ነገር ቆጥረህ ውቁ አትበል። ስንት ነገር መስራት የምትችልበትን አእምሮ ለሐሜትና አሉ አለች መሳሪያ በመጠቀም የውሸት እየኖርክ የውሸት የእውነት አትሙት። በቃ ልክ እንደ ንስር አሞራ በሕይወትህ አጋማሽ ላይ ምርጫ መጥቶልሃል። አንደኛ ችግሩን ታቅፎ መሞት፣ ሁለተኛ ለችግሩ መስዋዕትነት ከፍለው ማለፍ። አስተውል። ሁለተኛውን ከመረጥክ ልክ እንደ ንስሩ አምስት ዋጋዎችን መክፈል አለብህና ዝግጁ ሁን። አንደኛ ራስህን ከነገሮች አርቀህ በጽሞና ሐሳብህን መግራት ጀምር። እዚህ ጋር ከወዳጅም ከጠላትም መራቅ ፍቱን መድኃኒት ነው። ንስር አሞራ ከፍተኛ ተራራ ላይ የሚወጣው ከሁሉም ንስሮች ርቆ ለሕይወቱ ዋጋ ለመክፈል ነው። ይህንን አይነት መላ ምሁራኑ የስኬት ጉባኤ ይሉታል። ሁለተኛ አንገብጋቢ ችግርህን ለመፍታት ቁርጥ ያለ አቋም ይዘህ እስከ ሞት የሚያደርስ መስዋዕትነት መክፈል ንስሩ አፉ ላይ ያለውን ምግብ ማምጫ መንቁሩን እስኪያስወግደው ሁሉ። ሶስተኛ መስዋዕት የከፈልክለት ክለት ነገር እስኪመጣ በትዕግስት መጠበቅ። ይህ ደግሞ ንስሩ መንቁሩ እስኪያድግለት ድረስ ምግብ ሳይበላ እንደሚኖር ሁሉ አንተም ዋጋ የከፈልክለት ክለት ነገር እስኪመጣ በትዕግስትና እምነት መጠበቅ። አራተኛ በትዕግስት ጠብቀህ ያሰብከው ነገር ከመጣ በኋላ ህይወትህን ጠፍ ንገው የያዙህን ነገሮች መፍታት፣ ልክ ንስሩ መንቁሩ እንዳደገለት የእግሩን ጥፍሮች በመንቁሩ እየወጋ እንዳስወገዳቸው ሁሉ። አምስተኛ ሁሉን ካሳካ በኋላ ወደ ህልም መብረር። ይህ ማለት ንስሩ የእግሮቹን ጥፍር አስወግዶ እና አሮጌ ክንፎቹን አስወግዶ ከጠበቀ በኋላ አዲስ ክንፍ፣ አዲስ መንቁርና አዲስ ጥፍር ካበቀለ በኋላ እንደ አዲስ ጉልበታም ንስር ሆኖ ቀሪ ዘመኑን ይኖራል። ሲጠቃለል አንተም አንቺም እኔም በዚህ ሁሉ መንገድ አልፈን ከባዱን ጊዜ ካለፈን በኋላ በአዲስ የህይወት መንቁር የተስፋ ጥፍርና የስኬት ክንፍ ከፍ ብለልም በር ዘንድ ፈጣሪ አምላክ ይርዳን እንላለን። የዛሬን አበቃ።